ከወራቶች በፊት መንግስት የተለያዩ የሀገር ውስጥ አምራችና ግለሰቦች ላይ ጥሎት የነበረውን የገንዘብ ገደብ ጣሪያን የሚያነሳ አነጋጋሪ የሆነ መመሪያ በዚህ ሰዓት ይፋ ሆኗል። ሙሉ ዝርዝሩን እናደርሳለን። በሌላ በኩል በነገ ዕለት የሚከበረውን 1446ኛ የኢደል አልአድሃ አረፋን በዓል አስመልክቶ የአዲስ አበባ ፖሊስ ኮሚሽን መግለጫ አውጥቷል። ሙሉ መግለጫውን የምናስደምጣችሁ ይሆናል። ለዘመናት የኢትዮጵያ ጥያቄ የሆነውን የባህር በር ጥያቄን በተመለከተ ከአሜሪካ በኩል መልካም ዜና ስለ መሰማቱም አውቀናል። በተጨማሪም በመንግስትና በግል ሰራተኞች ላይ ተጥሎ የነበረውን አስገዳጅ ክፍያ በተመለከተ እንዲሰረዝ የሚያደርግ አዲስ ረቂቅ ስለ መውጣቱ ሰምተናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ እጅግ ወሳኝ ወሳኝ የሆኑ አምስት መረጃዎችን በዚህ ሰዓት በዚህ ደቂቃ ከእጄ የገቡትን ሙሉ መረጃ ወደ እናንተ አደርሳለሁ። በተለይ በተለይ ከዚህ በፊት እጅግ በርካታ የግልና የመንግሥት ሠራተኞች ሲያነሱት የነበረውና እያወዛገበ የነበረው ከደሞዛቸው የሚቆረጠውን የገንዘብ መዋጮውን በተመለከተ በዛሬ ዕለት ነው እንግዲህ ሙሉ ዝርዝሩ የወጣው። እሱን በማስቀደም የሁሉንም መረጃ አንድ ባንድ ወደ እናንተ እናደርሳለን። በመንግሥትና በግል ሠራተኞች ላይ ተጥሎ የነበረውን አስገዳጅ ክፍያ በተመለከተ እንዲሰረዝ የሚደነግግ አዲስ መመሪያ ይፋ ሆነዋል። ወደፊት ሊቋቋመው የሚችል የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያደርገው የአዋጅ ድንጋጌ መሰረዙ ነው የወጣው። ድንጋጌው በዛሬው ዕለት በፓርላማ ከጸደቀው የአደጋ ስጋት ሥራ አመራር አዋጅ ውስጥ እንዲወጣ የተደረገው በሠራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑ ተገልጿል። ባለፈው መጋቢት ወር መጀመሪያ ለተወካዩ ምክር ቤት የቀረበው ይሄው አዋጅ የመንግስትና የግል ተቋማት ከሚሰጣቸው አስራ አምስት አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበስቡ የሚያስገድድ ድንጋጌ በውስጡ ይዞ ነበር። ፈንዱ ለአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም ተግባራዊ የሚውል እንደሆነ በአዋጁ ላይም ሰፍሯል። በገቢ ምንጭነት ላይ በአዋጁ ተዘርዝረው ከነበሩት መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፍሏቸው የተጣራ ደሞዝ ላይ መዋጮ እንዲሰበሰብ የሚያስገድድ ድንጋጌ አንዱ ነው። አዋጁ ለውይይት በቀረበበት ወቅት ከደሞዝ ላይም ሆነ ከተለያዩ አገልግሎቶች ለፈንዱ ገቢ የሚሆን ገንዘብ መሰብሰብ የግለሰቦችን የመክፈል አቅም ያገናዘበ ነው ወይ የሚል ጥያቄም ተነስቶ እንደነበረ ከታሳቢ ውስጥ መግባቱ ነው የተገለጸው። ለዘመናት የኢትዮጵያ ጥያቄ የነበረውን የባህር በር ጥያቄ በተመለከተ ከአሜሪካው መንግስት በኩል መልካም ዜና ተሰማ። አሜሪካ ከኢትዮጵያ የባህር በር ተደራሽነቷ በንግድ ስራ እንዲሁም ሰላማዊና ዲፕሎማሲያዊ በሆነ አማራጮች ለማስፋት የምታደርገውን ጥረት እንደምትደግፍ በኢትዮጵያ ዩናይትድ ስቴትስ አምባሳደር ተናገሩ። አምባሳደሩም ኢትዮጵያ ኢኮኖሚዋ በፍጥነት እያደገ ባለችበት ሁኔታና እድገቷም እንደሚቀጥል የሚያመላክቱ ትንበያዎች መኖራቸውን ገልጸው የባህር በር ተደራሽነትን ማስፋት ጠቃሚ ነው ሲሉ ለኢትዮጵያ ዜና አገልግሎት ገለጹ። እንደዚህ አይነት ጥረቶችን መደገፍ የአሜሪካ መንግሥትና የእኔ ኤምባሲ ወደፊትም የሚሰሩበት ጉዳይ ነው ሲሉም ገልጸዋል። አሜሪካ ከኢትዮጵያ ጋር ስላላት ግንኙነት ሲናገሩም የአሜሪካ አቀራረብ ኢትዮጵያ በቀጠናው ስፋት ያላት ሀገር ከመሆኗ ጋር እንደሚገናኝ ተናግረው፣ ነገር ግን ከስፋቷ የበለጠ አስፈላጊው ደግሞ በቀጠና ያሉት ተጽዕኖና ቀጠናውን እንደገና ለማረጋጋት ያላት አቅም ነው ሲለው አክለውም ገልጸዋል። በነገ ዕለት የሚከበረውን 1446ኛው የአረፋ በዓልን አስመልክቶ የአዲስ አበባ ፖሊስ መግለጫ አውጥቷል። ነገ ግንቦት 29 ቀን 2017 የሚከበረውን 1446ኛው የኢደል አዳሃ አረፋ በዓል ምክንያት በማድረግ መድፍ እንደሚተኮስ ኢፌዴሪ መከላከያ ሚኒስቴር አስታወቀ። በኢፌዴሪ መከላከያ ሚኒስትር የስነ ልቦና ግንባታ ዋና ዳይሬክተሮት ለአዲስ አበባ ፖሊስ ጠቅላይ መምሪያ በላከው ደብዳቤ 1446 ኛውን የኢደል አዳሃ አረፋ በዓል ምክንያት በማድረግ በነገ ግንቦት 29 ቀን 2017 ከንጋቱ 12 ሰዓት ላይ ዘጠኝ መድፍ እንደሚተኮስ ማህበረሰቡም ደግሞ ይህንን ከግንዛቤ ውስጥ ማወቅ እንደሚገባው ነው ያስጠነቀቀው። ከወራቶች በፊት መንግሥት የተለያዩ የአገር ውስጥ አምራችና ግለሰቦች ላይ ጥሎት የነበረውን የገንዘብ ገደብ ጣሪያ የሚያነሳ አነጋጋሪ የሆነ መረጃ በዚህ ሰዓት ይፋ ሆኗል። የአገር ውስጥ አምራቾች የገንዘብ ጣሪያ ገደብ ሳይኖር መጫረት የሚችሉበት መመሪያ ወደ ሥራ መግባቱ በዛሬው ዕለት ተገልጿል። የሕክምና መሣሪያዎችን በሊዝ አማራጭ መግዛት የሚቻልበት ስርዓት መኖሩንም የተገለጸ ሲሆን ከአገር ውስጥ መድኃኒት አምራች ጋር የ11 ቢሊየን ብር ውል መታሰሩም ተገልጿል። የኢትዮጵያ መድኃኒት አቅራቢ አገልግሎት በማዕከል የሚፈጸሙ የመድኃኒትና የሕክምና መሳሪያዎች የግዥ አፈጻጸም መመሪያ ተግባራዊ ማድረግ መጀመሩን አስታውቋል። የሀገር ውስጥ መድኃኒት አምራቾች አቅማቸው እስከፈቀደ ማምረት ይችላሉ፣ የተባለ ሲሆን ይህም የሀገር ውስጥ መድኃኒት አምራቾችን ለማበረታታት ያለመ መሆኑን የአገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር ተናግረዋል። ከዚህ በፊት ለመድኃኒት ግዥ ከ200 ቀናት በላይ ጨረታው ይቆይ ነበር ያሉት ዋና ዳይሬክተሩ በአዲሱ መመሪያ መሠረት ለአገር ውስጥ ተጫራቾች 15 ተከታታይ ቀናትና ዓለም አቀፍ ተጫራቾች ደግሞ በ21 ቀናት ጨረታውን ማቅረብ የሚቻልበት ሂደት መፈጠሩንም አንስተዋል። በዚህም የአገር ውስጥ አምራች የገንዘብ ጣሪያ ገደብ ሳይኖር መጫረት የሚችሉበት መመሪያ ወደ ሥራ ማስገባታቸውን በዛሬው ዕለት ኢትዮኤፍኤም ረፋዶ ባንዱን መረጃውን አውጥቶት ወደ እናንተ አደርሰናል። በአዲስ አበባ በቀን ከሚሰበሰበው ከ2500 እስከ 3000 ቶን ደረቅ ቆሻሻ ውስጥ ከ7 በመቶ በላይ ለማዳበሪያነት እየዋለ መሆኑን የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ አስታወቀ። ባለፉት አምስት ዓመታት 94 በመቶ የሚሆነው ቆሻሻ ወደ ሀብት ለመለወጥ ተችሏል ሲሉም የኤጀንሲው ዋና ዳይሬክተር ዶክተር እሸቱ ለማ ተናግረዋል። የተሰበሰበው ደረቅ ቆሻሻ ወደ ሀብት ለመቀየር በሚሰማራው ሥራ ከአራት ዓመት በፊት 2.5 በመቶ ብቻ መሆኑን ያስታወቁት ዋና ዳይሬክተሩ፣ አሁን ላይ ግን 12.5 በመቶ የሚሆነውን የደረቅ ቆሻሻ ወደ ሀብት መቀየር ተችሏልም ብለዋል። በቀን ከሚመረተው የደረቅ ቆሻሻ መጠን አንጻር ግን አሁንም አጥጋቢ አለመሆኑን አንስተው ችግሩን ለመቅረፍ ለህብረተሰቡ ግንዛቤ የሚሰጡ ከሁለት ሺህ በላይ የግንዛቤ ሰጪ ባለሙያዎች ቢኖርም በቂ ያለመሆኑም ገልጸዋል። በሚባለው ልክ ውብ ጽዱና ለኑሮ ተስማሚ ከተማን ለመፍጠር ህብረተሰቡ ባለቤት መሆን አለበት ሲሉ ዋና ዳይሬክተሩ መናገራቸው ነው። በዚህ ሰዓት የወጣው ሪፖርት ያስነበበው መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮ ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላ